አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኢትዮ ቤተሰቦች እንድትናችሁ ካኔ ጋር አልহামዱሊላህ ባላችሁበት ያለ ዝነታ ያላችሁ ያኩኝ ዛሬም እንደዙ ተጀመረ ማለት ነው ምንድነው ዛሬ የምንሰራው ብትሉኝ በሪያኒ ሆኖ በወጥ መልክስቲ ምንድነው የሚያስፈልጋ እዚህ ጋር ተፈጨት ማቲማ አለን እዚህ ጋር ተቆራረጠ እንደዚህ ሳይደር ዶሮ አለን ዚጋ አድንቻለን። ዚያ ደግሞ ያው ሽንኩርቴን እንደተለመደው እያቁላለሁኝ ነው ወይም እየጠበስኩኝ ነው ማለት ነው። ተከታተሉኝ። እዚጋ ጅንጅብልና ነይ ሽንኩርት ተጠቅም ያለው ማለት ነው። እዚጋ ምን አዘጋጅቻለሁ ማጂና ፓራት ካሬ ይቅርታ፣ ፓራት ቢሪያኒ እና ኩርኩም ትንሽ ፓራት ሙሸከል ፊልፊል ሀባው ትንሽ ሀሪ ሆነውን እና ማጅ ተጠቅመ ያለው ይህ ማለት ነው። ቶቼ እንደዚህ ከሆነልን በኋላ እንግዲህ ምናችን እንጨምራለን? ዶሮና ድንቻችንም ማለት ነው። ዶሮ እንጨምርኩኝ። ከዛ እዚጋ ድንች ጨመርኩ። እናንተ አለመጨመር ትችላላችሁ። እኔ ስለሚወዱ ድንች ተጠቀምኩኝ ማለት ነው። እዚህ ጋር የቅድሙን ፓስታ ጨመርኩ ማለት ነው። እዚህ ጋር ሩዝ መስሪያ አዘጋጅቻለሁ። እዚህ ጋር ሸሪ አዘጋጅቻለሁ። እንደዚህ እና ለአምስት ሰው ዓለም አንሸራግሮ ቡፌ የሚሆን ማለት ነው። እንደዚህ ሆኖልናል ልናል ማለት ነው። ሸሪዬው እምጨርሰናል ማለት ነው። እዚህ ላይ እንገለብጣለን እንደዚህ። ከሆነ ትንሽ ለበን እንጨምራለን ማለት ነው። እዚህ ሆኖልናል ልናል። እንግዲህ ትንሽ ውሃ እንጠቀማለን ነው። እዚህ ጋር ደግሞ ያው እኔ ቃሪያ አይሆንልኝም፣ ቃሪያ ትንሽ እየል ተጠቅመያለሁ። ዘይት እንጠቀማለን ምን እዚህ ላይ ማለት ነው። እንግዲህ እንደ ሰርተናል እንከነውና ቢያንስ ለ ሰላሳ ደቂቃ እናበስለዋለን ማለት ነው። እንደዚህ እንግዲህ ለሰላሳ ደቂቃ እና በስለዋለን። ከምንን ውርዶቼ እንግዲህ እንደዚህ በስሎልናል ማለት ነው ሻላ ተዋረት በጣም የሚያምረው ስሩና ቀመሱት። ወይም ደግሞ እው ትላለሁኝ ቃ ለመናገር በቂጣ ለመብላት በሩዝ በፈለጋችሁ አይነት በጣም ጣሙም ሻላ ተዋረከላ በጣም ደስ የሚለው ና እንደዚህ ሆኖ ጨርሷል። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወረህመቱላህ ወበረካቱ